በተለይ ደግሞ አዲስ ለሚመጡ እና እንዲሁም ደግሞ መዳን ቤት እንደዚህ አይነት ለሚያጋጥማቸው እህቶቼ እንድታደርሱልኝ እፈልጋለሁ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ክርስቲያን ወገኖቼም ሰላም እያለሁ፣ ሀባይቢ እንዴት ናችሁ? ሰላም ናችሁን? ይገብሉ ሰላም ነው አላ ስብን ታላ በያላችሁበት ሰላማችሁን ያብዛልኝ። ሀገራችንም ሰላም አድርግልን ያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። መግቢያ ላይ እንደነገርኳችሁ እች ሴትዮ እያደረገች ያለችው ነገር እህቶቻችን ላይ በጣም በሚያደርጉት ነገር በአሁኑ ሰዓት ላይ ሰውዲ አረቢያ የወጣውን እንትን ታውቃላችሁ። በቀደም ቪዲዮ ሰርቼላችሁ ነበረ። ስለዚህ መብታችሁን አስከብሩ እህቶች፣ በዚህ ልክ ራሳችሁን አታራክሱ። የሰዎች መጠቀሚያ፣ የሰዎች ላይክ መሰብሰቢያ አትሆኑ። ማን ነው በተለይ ደግሞ ለመዳሞች እናንተ ሳትፈልጉ ያለ ፍቃዳችሁ ያለ እናንተ ፍቃድ ማንም አስገድዶ እንደዚህ አይነት ቪዲዮችን ለመቅረጽ አይችልም ማለት ነው። እና እህቶች በዚህ ልክ ራሳችሁን አታራክሱ። በተለይ ደግሞ አንዳንድ እህቶች እውነታው ሲነገራቸውና እውነታው ሲታወቅባቸው አንዳንድ መዳሞች ሴቱ ልጆቹን ወይም ደግሞ መዳም ቤት እነሱ ቤት የሚሰሩትን ሰራተኞች መጠቃሚያ ያደርጓቸውና መጨረሻ ላይ ደግሞ ሰዎች አውቀው ኮመንት ላይ ሲሳደቧቸው ወይም ደግሞ ይሄ ነገር ስህተት ነው ብለው ሲናገሯቸው ምንድን ነው የሚሉት? ሰራተኞቹን አምጥተው እንደዚህ እያሉ ነው እኔ ያስገድጅሽ ያለው ወይ እኔ ያለ ፈቃድሽ ነው እየቀረስኩሽ ያለሁት ምናምን እያሉ ይናገራሉ ማለት ነው። ልጆቹም ደግሞ ይሄንን ነገር አዎ ያለው ስህተት ነው። ስለዚህ እኔ ከዚህ ቀን በኋላ በቪዲዮ ማውጣት አልፈልግም፣ ስለዚህ መብት እንዲከበርልኝ ፈልጋለሁ ብለ እውነታውን ማጋለጽ ሲገባቸው አይ እንቺ አላስገደሽኝም በፍቃዴን የወጣሁት ምናምን እያሉ ወላ ሀታ አንድ ወላይ ሌላኛውን ቪዲዮዋን ባስገባላችሁ፣ በጣም ነው የምታሳዝነው። ልጅቷም እንዲህ እንደምትገለምጣት በግድ ኬኩን እሷ ያልፈለገችውን ኬክ በግድ ብይ ብላ አፏ ውስጥ ስትከትባት እንዲሁም ደግሞ ልጅቷ ደግሞ እሷን ፈርታት አልፈልግም ልትላት ፈርታት ልጅቷ። ወላይ ዝጋ እንትኗ ማለት ነው፣ የጡት ማዣዋ ይታያል። የሆነ በቅልብሷን እንኳን አስተካክል እያለቻት አልነበረም ማለት ነው። መጨረሻ ላይ ደግሞ ዘይን መላብስክ ትላታለች ማለት ነው። እና ለምንድነው የሰዎች መጠቀሚያ የምትሆኑት? በተለይ ደግሞ እናንተ ስልክ እንዳትይዙ አይፈቅዱላችሁም ዋና፣ አንዳንዶቻቸው አንቺ ልጅ ምንም አይነት ስልክ እንድትይዝ አይፈቀድላትም። ሴትዋ ግን እንደፈለገች በሚዲያዋ እየቀረጸች እንደፈለገች ሚዲያዋ ላይ እየቀረጸቻት፣ እያወራቻት፣ እንደ ከፍ ዝቅ እያደረገቻት፣ እየተሳደበቻት ነው ያለችው ማለት ነው። እና እናንተ በራሳችሁ እጅ ራሳችሁን ታራክሱና እናንተ ማቆም ባለባችሁ ሰዓት ማቆም ስትችሉ መጨረሻ ላይ ደግሞ ነገሩ እውነታ ሆኖ በቃ ይች ልጅ ምንም አታመጣም፣ ከዚህ በኋላ እንደፈለግን ብናረጋ ራሱ ምንም አትልም ብለው ይህንን ነገር ካሰቡ በኋላ ምን ታረጋላችሁ? በቃ የሆነ ችግር ሲደርስባችሁ ወይም ደግሞ የሆነ ነገር ላይ ሲሰራባችሁ አልፈልግም ስትሉ፣ ያኔ እኮ ፈቅደሽ ፈቃደኛ ሆነሽ ነበር ያኔ እኮ አንቺን ያኔ በፍቃድሽ ነበረ ስትቀረጪ የነበረው ዛሬ ምን መጣ ብለው ሰዎቹ ራሱ ይገለበጥባችኋል ማለት ነው ሚዲያ ላይ መጠቀሚያ አትሁኑ። ሰውዲ አረቢያ በተለይ ደግሞ ሰውዲ አረቢያ ላይ ያላቸው እህቶቼ ደግሞ እናንተን ማንም አስገድዶ እናንተን ቀርጾ ሶሻል ሚዲያ ላይ እንዲያወጣ ተከልክሏል ማለት ነው። ሌሎቹም ሀገራት ላይ ያላችሁ እናንተ ያለ ፍቃዳችሁ እናንተን መዳሞች ቤት ለመስራት እንጂ የመጣችሁት ለእነሱ መጠቀሚያ ወይም ደግሞ እነሱ እናንተን እየቀረጹ እንደፈለጉ ልብሳችሁን ሳታስተካክሉ ቤተሰቦቻችሁ አሉ እንዴት ተጎሳቅላችሁ በቃ የተለያየ ነገር በቃ ደርሶባችሁ እነሱ ግን እናንተን መጫወቻ ልጆቻቸውን እንኳን የሚያደርጉትን ነገር እናንተን መጫወቻ አድርገው ላይክ መሰብሰቢያ፣ ኮመንት መሰብሰቢያ ቪዲዮዋቸው እንዲታይላቸው ሰራተኛዊን እንዲያደርግኳት ሰራተኛዊን በግድ ኬክ አስበላሁት ሰራተኛዊን የሰራሁትን ኬክ መሻያልኳት ምናምን እያሉ እያስገደዱ እየቀረጹ ሶሻል ሚዲያ ላይ ይለቃሉ ማለት። ይህ ደግሞ በቃ አንዳንድ ልጆች ደግሞ እኛ ልጆች እንደዚህ ሲሆኑ ስናይ ደግሞ ለምንድን ነው እንደዚህ የምታረጊው ብለው ያችን መዳም በኮመንት ላይ ሲሳደባት ወይም ደግሞ እየሰራሽ ያለ ሸው ነገር ስህተት ነው ብለው ሲናገሯት እሷ ደግሞ አምጥታ ፊት ለፊት እሷን ጥያቄ ትጠይቃታለች ማለት ነው። በዛ ሰዓት ደግሞ እች ልጅ እውነታውን ነበረ መናገር የነበረባት። አዎ፣ አልፈልግም፣ ሶሻል ሚዲያ ላይ እንዲወጣም አልፈልግም። በእንደዚህ አይነት መልኩ ደግሞ እንድትቀርጭኝ አልፈልግም። እኔ አንቺ ቤት የመጣው ስራ ለመስራት እንጂ አንቺ እንደፈለግሽ እየቀየርሽ ሶሻል ሚዲያ ላይ እንድታወጭኛ ቅርታ አደለም ብላችሁ መናገር አለባችሁ። መብታችሁን አስከብሩ። ወላይ አሁን እናንተ ያ የነሱን ያለ ፈቃዳቸውን ምንም አይነት ሳይፈቅዱላችሁ ልጆቻቸውን እየቀረጻችሁ ሶሻል ሚዲያ ላይ ብትለቁ ወላ ለሹርጣ ነው የሚያስይዟችሁ። እናንተን ችግር ውስጥ አደጋ ውስጥ ነው የሚከቷችሁ ማለት ነው። ለምን ያለ ፍቃዳችን እንዴት ትቀርጸሽ ልጆቻችንን ሶሻል ሚዲያ ላይ ለቀክሽ ብለው ለእንትን ለእስር ቤት ያበቃችኋል ማለት ነው። ከዚህ በፊት የአንድ ልጅ ያጋጠማትን ነገር ልንገራችሁ። እስካሁን እስር ቤት ነው ያለችው። ሌላይቱ ደግሞ እኔ ያለሁበት ቤት ራሱ ከዚህ በፊት መድረሳ ስትሰራ መድረሳ ላይ ያሉ ልጆችን ተማሪዎችን ቀርጻ በስልኳ ነበረ። ሶሻል ሚዲያ ላይ ወላ ሶሻል ሚዲያ ተጠቃሚ አደለችም ያኔ፣ ትንሽ ኤል ስልክ ሆኖ እንደ ዛሬው እንደዚህ ትልቅ ስልኮች ሳይሆኑ እንደ ከሻፍ ሆኖ የሆነ ካሜራ የነበረው ከኋላ ብቻ ካሜራ የነበረው ስልክ ነበራት። እና እንቅልፌ መጥቷል ወላይ እና ልጆቹን አንስተ ደስ ስላሏት በቃ ፎቶቸውን ለመያዝ ፈልጋ ልጆቹን ሁሌም ሲመጡ በቃ ሲወጡ ሲገቡ ሰላም ይሏታል፣ ምናምን ነገር እና በዚህ ምክንያት ስልካቸው እንትን ፎቶዋን በስልኳቸው ቀርጻ በስልኳ ይቀርታ እና ቀርጻ ስልኳ ላይ አስቀምጣ ማ። የሆነ ቀን ግን ስልኳ ሲፈተሽ የልጆቹ ፎቶ ስልኳ ላይ ተገኝ ማ ነው። ለዛም እኮ ሶሻል ሚዲያ ላይ አደለም የለቀቀችው። ከዛ ለሶስት ወር እስር ቤት አስገቧት ማ ና፣ አስባችሁታል? እስር ቤት ለሶስት ወር ገብታ፣ መጨረሻ ላይ ግን እሷ ባለማወቅ ይህን ነገር እንደማይፈቀድና ይሄ ነገር ጥፋት እንደሆነ ሳታቅ ስላደረገችው ቀለላ አድርጎላት አላ። ከዛ ቦታ ይወጣች ማ ነው። ሌላይቱ ደግሞ መዳሚቷ ሳታቅ ልጆቹን እየቀረጸች ቲክቶክ ላይ ትለቅ ነበረ፣ ማለት ነው። መጨረሻ ላይ ግን የሆነ ቀን የእሷ ቤተሰቦች ጋር ያ ቪዲዮ ደርሶ በነገራችን ላይ አንድ ነገር ልንገራችሁ የመዳሞቻችሁን ቤት እየቀረጻችሁ የመዳሞቻችሁን ልጆች እየቀረጻችሁ ሶሻል ሚዲያ ላይ የሚትለቁ እህቶች እናንተ ሴም ካር ለነሱ ካላቸው ወላ እናንተ የእያንዳንዱን ሶሻል ሚዲያ ላይ የምትሰሩትን ስራ ስልካች ቆይቶም ቢሆን ስልካቸው ላይ እንደሚደርሳቸው አትጠራጠሩ ማለት ነው ነው ከዛ የነሱ የእሷ ቤተሰቦች ላይ እንትን ይህ ቪዲዮ ይደርሳል። ማን ነው? ከዛ ደግሞ እነሱ አምጥተው ለእህታቸው ያሳያሉ። ይትየውም ደግሞ የልዩቷ መዳም ለእስር ቤት አበቃቻት። ማን ነው? እስር ቤት ነው ያስገባቻት። አስቡት እንግዲህ ኒሀያ ማሳፈር ትችል ነበረ፣ ግን ለሰራችሁ ጥፋት መቀጣት አለብሽ ብላ ምንድን ያደረገቻት እስር ቤት ያስገባቻት። ማን ነው? ለምን ይህ ነገር ወንጀል ነው እና እናንተም ሳትፈልጉ እነሱ ቀርጸው ሶሻል ሚዲያ ላይ ለሚለቋቸው አንፈልግም፣ እንድትቀርጪውን አንፈልግም፣ እኔ አንቺ ቤት ለመስራት እንጂ የመጣሁት የአንቺ መጠቀሚያ አይደለሁም ብላችሁ መናገር ትችላላችሁ። አባይ ለምንድን ነው ራሳችሁን መብታችሁን የማታስከብሩት? እነሱ እናንተ ስልክ እንደ አሁን ለምሳሌ አንዳንዶቹ ምን ያደርጋሉ ሶሻል ሚዲያ ላይ ትጠቀሙና ፎቶዎቻችሁን ትለቃላችሁ ብለው ስለሚያስቡ ምን ያደርጋሉ ስልካችሁን መጥበቅ ውስጥ ሆን በተለይ ሳላም ይሁን የተኛውን ቦታ ላይ እንዲጠቀሙት ፍቃደኛ አይሆኑም ማለት ነው። ለምን ቀርጻችሁ ቤታችን ትለቃላችሁ ብሎ ስለሚያስቡ እንኳን ቤታቸው አይደለም እንኳን መጥበካቸው እንኳን ሳላቸውና እንኳን የነሱ ክፍል እንኳን ልጆቻቸው ቀርቶ አንድ ማንኪያ የራሳቸው እቃ ሶሻል ሚዲያ ላይ እንዲሰጣባቸው የማይፈልጉ መዳሞች አሉ ማለት ነው። ስለዚህ መብታችሁን አስከብሩ። አልፈልግም ማለትን ልመዱ ማለት እምቢ ማለትን ልመዱ ስራን አልሰራም ማለት ሳይሆን እናንተ ያለ ፍቃዳችሁ እናንተን መጠቀም እንዲያደርጓችሁ አትፍቀዱላቸው። እህቶች የባካችሁ ተጠንቀቁ። ለማንኛውም ሀባይቢ የዛሬ ቪዲዮ ይህን ይመስላል። ስለተከተላችሁ አመሰግናለሁ። ሰላም አለይኩም ወራህመቱላይ ወበረካቱ። ወዳችኋለሁ። ለቻንል የተሰውናችሁ ደግሞ ሰብስክራይብ አድርጉኝ። ሻ ይከፈልበት። መቶ ሺ እንድንገባ ፈልጋለሁ። ቻው